የኢትዮጵያ ብሔራዊ ባንክ የተረጋጋ የዋጋ እና የውጭ ምንዛሪ ሁኔታ ለማረጋገጥ ቁልፍ ኃላፊነቱን ከመወጣት ኮለጎን የውጭ ምንዛሪ አስተዳደር ማሻሻል አስመልክቶ እንዳስፈላጊነቱ ለህዝቡና ለገበያ ተናዎች መረጃና መግለጫ ሲሰጥ መቆየቱ ይታወቃል። ከዚህ አኳያ በአሁኑ ወቅት በውጭ ምንዛሪ አስተዳደር ረገድ በህብረተሰቡ፣ በንግድ ማህበረሰቡና በባንኮች ዘንድ አልፎ አልፎ የሚታዩ ብዥታዎች መኖራቸውን ተገንዝበናል። እነዚህም ብዥታዎች ማስተካከል አስፈላጊና ወቅታዊ ሆኖ አግኝተነዋል። የኢትዮጵያ ብሔራዊ ባንክ ከረጅም ዓመታት በኋላ የውጭ ምንዛሪ አስተዳደር ስርዓት ማሻሻያ ያደረገው ሐምሌ ሃያ ሁለት ሺ አስራ ስድስት እንደነበረ ይታወቃል። በዚህ ማሻሻያ መሰረት የውጭ ምንዛሬ ተመን በባንኮችና በደንበኞቻቸው መካከል ወደሚወሰንበት የገበያ ስርዓት የተሸጋገረ ሲሆን የኢትዮጵያ ብሔራዊ ባንክ ሚና የተረጋጋ የውጭ ምንዛሪ ተመንና ስርዓት እንዲኖር በማድረግና ገበያን በማረጋጋት ላይ እንዲያተኩር ሆኗል። ይህ ታሪካዊ የውጭ ምንዛሬ አስተዳደር ማሻሻያ ከተደረገ በኋላ በኢትዮጵያ ኢኮኖሚ ውስጥ ለረጅም ዓመታት ስር ሰዶ የቆየው የውጭ ምንዛሬ እጥረት በሂደት መሰረታዊ በሚባል ደረጃ እየተቃለለ እና የውጭ ምንዛሬ ፍሰቱም እየጨመረ ይገኛል። ከሁሉም በላይ የብሔራዊ ባንክ የውጭ ምንዛሬ መጠባበቂያ ክምችት በእጅጉ ተሻሽሏል። ለምሳሌ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ መጣወቂያ ክንችት ወይም ኢንተርናሽናል ሪዘርቭ ከመሻሻያው ወዲህ ባሉት ዘጠኝ ወራት ከሁለት መቶ ፐርሰንት በላይ ያደገ ሲሆን የያዝነው በጀት ዓመት ሊጠናቀቅ ሶስት ወራት እየቀሩት እቅዱን ማሳካት ተችሏል። በበጀት ዓመት መጨረሻም ከእቅዱ በላይ እንደሚሆን ተገምቷል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ተመን የተረጋጋና የኢኮኖሚ እድገትን የሚደግፍ መሆኑን ለማረጋገጥ እንዲሁም የውጭ ምንዛሪ አስተዳደር የተቀላጠፈ ግልጽና ተአማኒ ለማድረግ ይረዳ ዘንድ እንደየ ሁኔታው ትክክለኛ መረጃ ለህዝብና ለገበያ ተዋናዮች የመስጠት ኃላፊነት አለበት። ከዚያ አኳያ የተወሰኑ ልጥቆችን ማንሳት እፈልጋለሁ። አንድ ብሔራዊ ባንክ በዛሬ ዕለት ከባንክ ስራ አስፈጻሚዎች ጋር በአጠቃላይ የውጭ ምንዛሪ አስተዳደር ሪፎርም አፈጻጸም በተመለከተ ሰፊ ውይይት አድርጓል። በዚህ ውይይት ወቅት በአፈፃፀም ረገድ የሚታዩ አንዳንድ ችግሮች እንዲስተካከሉና የውጭ ምንዛሪ አስተዳደር መመሪያዎች በጥብቅ እንዲተገበሩ መመሪያ ተሰጥቷል። በተለይም ባንኮች የሚያስከፍሉትን ኮሚሽን እና የአገልግሎት ክፍያ ተመጣጣኝ በማድረግ የውጭ ምንዛሬ ለሚፈልጉ የግል ዘርፍ ተዋናዮች ከመቼውም ጊዜ በላቀ ሁኔታ የውጭ ምንዛሬ እንዲያቀርቡ መግባባት ላይ ተደርሷል። ሁለት የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ አቅርቦትን ለማሻሻል እና የተረጋጋ የውጭ ምንዛሬ ተመን እንዲኖር ለማስቻል በየሁለት ሳምንቱ ግልጽ የውጭ ምንዛሬ ጨረታ የሚያካሄድ ሲሆን ይህም ለተከታታይ ወራቶች የሚቀጠል ሲሆን ቢያንስ የያዝነው በጀት ዓመት መጨረሻ ድረስ የሚቀጥል ይሆናል። ለእያንዳንዱ ጨረታ የሚቀርበው የውጭ ምንዛሬ መጠን የሚወሰነው በወቅቱ ያለውን የውጭ ምንዛሬ ፍላጎት በማገናዘብ ይሆናል። ሶስተኛ፣ የኢትዮጵያ ብሔራዊ ባንክ የተለያዩ የቴክኖሎጂ ዘዴዎችን በመጠቀም እንደ አስፈላጊነቱ ከፋይናንስ ደህንነት አገልግሎት እና ሌሎች የሕግ አስከባሪ አካላት ጋር በመተባበር የውጭ ምንዛሬ ግብይት ከባንክ ስርዓት ውጭ በሚያካሄዱ የውጭ ምንዛሬ ወደ ውጭ ሀገር በሚያሸሹ በህገወጥ የገንዘብ ዝውውር ወይም ማኒ ላውንደሪንግ በሚሳተፉና የብሔራዊ ባንክን የቁጥጥርና የአሰራር ስርዓት በሚጥሱ ግለሰቦች፣ የኋላ ኩባንያዎችና የገንዘብ አዘዋዋሪዎች ላይ ጥብቅ የክትትልና የቁጥጥር እርምጃዎችን ይወስዳል። በአዲሱ የብሔራዊ ባንክ መቋቋሚያዎች መሰረት እነዚህ ህገወጥ ኩባንያዎችና ፍቃድ የሌላቸው ኩባንያዎች እንዲሁም ግለሰቦች ከኢትዮጵያ የባንክ ስርዓት ጋር ያላቸው ግንኙነት ሙሉ ለሙሉ እንዲቋረጥ ይደረጋል። አራተኛ፣ ህጋዊ ፍቃድ ያላቸው የኋላ ኩባንያዎች ስም ዝርዝር በብሔራዊ ባንክ ድረገጽ ወይም ዌብሳይት የሚገለጽ ይሆናል። ከእነዚህ የኋላ ኩባንያዎች ውጭ ያሉት በሙሉ ፍቃድ ያልተሰጣቸው እንደሆኑ ህብረተሰቡ ተገንዝቦ ራሱን ከአደጋ ስጋት፣ ከመጭበርበር እና ከስርቆት እንዲጠብቅ አጥብቀን እናሳስባለን። እንደ ሁኔታውም በየሀገሩ ያሉ ህጋዊ የሐዋላ ኩባንያዎችን ስም ዝርዝር ይፋ የምናደርግ ይሆናል። በመጨረሻ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ማሻሻያውን ስኬታማና ውጤታማ ለማድረግ የቅርብ ክትትልና ቁጥጥር እንደሚያደርግ በማረጋገጥ መላው የንግድና የኢንቨስትመንት ማህበረሰብ በተረጋጋ ሁኔታና ያለምንም ስጋት የንግድና የቢዝነስ ስራቸውን እንዲያከናውኑ እናሳስባለን። አመሰግናለሁ።